የኦርቶዶክስ እምነት ተከታይ ነኝ። በእምነቴ አልደራደርም። በኢትዮጵያ ኦርቶዶክስ እምነት ተከታዮች ላይ የሚደረግ ማንኛውም በደልና ጭቆና እቃወማለሁ። ፍትህ ለተዋህዶ እምነት ተከታዮች፣ ፍትህ ለቤተክርስቲያን፣ ፍትህ ለአባቶች። ዜና እናሰማለን በቅድ የአሜሪካው ፕሬዚዳንት አውሮፕላን ወደሚያርፍበት የአየር ኃይል ሰፈር በተላከ ፍቅል በርካቶች ይታማ። የፕሪቶሪያ ስምምነት ለምን ሙሉ በሙሉ ተግባራዊ አልሆነም አሉ። በሁለት ዓመት ውስጥ ከፍተኛ ሰብአዊና ቁሳዊ ጉዳት እንዲሁም ውድመት ያስከተለው ደም አፋሳሹን ጦርነት ያስቆመው የፕሪቶሪው ስምምነት ከተፈረመ ሶስት ዓመት ሆኖታል። ነገር ግን ሁሉም የስምምነቱ ነጥቦች ተግባራዊ ባለመሆናቸውም ዳግም ወደ ግጭት እንዳይገባ ስጋት ተፈጥረዋል። የስምምነቱ ቁልፍ ጉዳዮች ግን ተግባራዊ ባለማድረግ የፌዴራል መንግስቱና ህወሓት እየተካሰት ሲሆን በቀጣይ የስምምነቱ እውን መሆን ጥያቄ ውስጥ እየገባ ነው። የፕሪቶሪው ስምምነት እጣ ፈንታ ምን ሊሆን ይችላል? ስምምነቱን ተከትሎ የቀድሞ ተዋጊዎች ትጥቅ መፍታትና ወደ ማህበረሰብ መልሶ ለማዋድ የተመሰረተው ብሔራዊ ተሃድሶ ኮሚሽን ከትግራይ ክልል 275 ሺህ ገደማ ታጣቂዎች ትጥቅ እንደሚያስፈታ የተናገረ ቢሆንም በቅዱ ልክ ግን መራመድ አልቻለም። በዚህና በሌሎች ምክንያቶች ዓለም አቀፍ ድጋፍ የተቸረው ስምምነቱ አልተፈጸመ የሚሉ ክሶች መስማት የጀመሩ ስምምነቱ ከተፈረመ በኋላ በአራት ወስጥ በወራት ውስጥ ነበረ። በተለይም የይገባኛል ውዝግብ ያለባቸው ደቡባዊና ምዕራብ ትግራይ አካባቢዎች እንዲሁም የተፈናቃዮች መመለስ ጉዳይ ጠንቅ ጠንካራ ጥያቄዎች የተነሱባቸው ነበሩ። በመቶዎች የሚቆጠሩ ተፈናቃዮች ከሶስት ዓመታት በኋላ መጠለያ ጣቢያዎች ውስጥ ሲሆኑ፣ ተፈናቃዮች የከፋ የሰብአዊ እርዳታ ችግር እንደገጠማቸው በተደጋጋሚ ሰላማዊ ሰልፍ ድምፃቸውን አሰምተዋል። ከሶስት ዓመት በኋላም ትጥቅ ፈተው ወደ ማህበረሰቡ ያልተዋዱ የክልል ተዋጊዎች ጉዳይም እንዲሁም የዓለም አቀፍ ሕግና የፖለቲካ ተንታኝ የሆኑት ዶክተር አደም ካሴ የፕሪቶሪዮን ስምምነት ለመነጋገር አስቻይ ሁኔታ የመፍጠር መሰረት ብቻ አድርገው ይመለከቱታል። ትግራይ ክልል መልሶ ወደ ፌዴራል ወደ ተቋም፣ ወደ ፖለቲካው፣ ወደ አስተዳደሩ፣ ወደ ኢኮኖሚ መመለስ ከዚያም አልፎ ደግሞ የተለያዩ ነጥቦች ላይ ስምምነት ለመደረግ ለመነጋገር አስቻይ ሁኔታ የመፍጠር እንጂ ስምምነቱ በራሱ የሚፈታ ነገር አልነበረም ይላሉ። ሆኖም ክልሉ ወደ ፌዴራል አልተመለሰም ሲሉ የፌዴራል ውክልናና የህወሓት ህጋዊ ስምምነት ማጣት ለአብነት በማንሳት ስምምነቱ ላለመፈጸሙ መሰረቱ ችግር አድርገው ይወስዱታል። የአሜሪካው ፕሬዝዳንት አውሮፕላን ወደሚያርፍበት የአየር ኃይል ሰፈር በተላከ ጥቅል በርካቶች ታመሙ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አውሮፕላን ኤርፎርስ ወደ ቆሚቆምበት የአየር ጦር ሰፈር የተላከ አጠራጣሪ ጥቅል ከተከፈተ በኋላ በርካታ ሰዎች መታመማቸው ተገለጸ። በዋሽንግተን ዲሲ አቅራቢያ በሜሪላንድ የሚገኘው የጥምር ኃይሉ አንድ ጦር ሰፈር ጂቢኤ ቃል አቀባይ ጥቅሎ የተከፈተበትን ህንፃ ሰራተኞች ለቀው እንዲወጡ መደረጉና የታመሙት የሕክምና ክትትል ከተደረገላቸው በኋላ እንደተሻላቸው ተናግረዋል። ሲኤንኤን ወደ ጦር ሰፈሩ የተላከው ጥቅል ምንነቱ ያልታወቀ ነጭ ዱቄት የተያዘ እንደነበር ስማቸውን ያልገለጸ እና በጉዳዩ ላይ የሚደረገው ምርመራ በቅርብ የሚከታተል ያላቸውን ግለሰቦች ጠቅሶ ዘግበዋል። የአየር ኃይል ጦር ሰፈሩ የአሜሪካው ፕሬዚዳንት አውሮፕላን በሰራተኞች የሚቀመጥ ሲሆን ብዙ ጊዜ ፕሬዚዳንቱ ወደ ተለያዩ ሀገራት ጉዞ ሲያደርጉ የሚያነሱት ከዚህ የአየር ኃይል የጦር ሰፈር ነበር። የጅቤ ቃል አቀባይ ምንነቱ ያልታወቀ ጥቅል የተከፈተበትና ከእሱ ጋር የተገናኘ ሌላ ህንፃ ለጥንቃቄ በሚል ሰራተኞች ሲለቀው እንዲወጡ መደረጉን ገልጸዋል። አክለውም ወደ አካባቢው የአደጋ ጊዜ ሰራተኞች የተሰማሩ ሲሆን ስጋት የሚሆን ምንም ነገር እንደሌለ በማሳወቃቸው መደበኛ ስርዓት ጀምረዋል። ምርመራውም እየተካሄደ ነው ብለዋል። ሲኤንኤን እስካሁን ድረስ በተደረጉ ምርመራዎች ምን አይነት አደጋ የሚያስከትል ነገር አልተገኘም ብለዋል። መርማሪዎች ከጥቅሉ ጋር አብረው የመጣ የፖለቲካ ፕሮፓጋንዳ ጽሑፍ እየተፈተሸ መሆኑን ታውቋል። ስራችን መግደል ብቻ ነው ሲሉ የሱዳኑ አርኤስ አስታወቁ። ታዋጊዎች በፒካፕ መኪና ሆነው በዘጠኝ አስከደኖች አጠገብ ሲያልፉ እየሳቁ ነበረ። ይህን ስራ ተመልከቱ፣ ይህን ነገር የዘር ማጥፋት ተመልከቱ ሲል አንዱ በደስታ ተናገረ። ካሜራውን ወደ ራሱ ፈገግ ካለ በኋላ ባልደሮዎች መቅረጽ ጀመረ። ሁሉም የፈጥኖ ደራሽ ኃይሎች አርስኤፍ አርማ ያለበት ወታደር ልብስ። ሁሉም በዚህ መንገድ ይሞታሉ ሲል ተናገረ። የሰብዊ መብት ተሟጋች ባለፈው ወር በሱዳን አልፋሻር ከተማ ከ200 በላይ ሰዎች ሳይገደሉ አልቀሩም ያሉበት ድርጊት እያወደሱ ነው። ሰኞ ዕለት ዓለም አቀፉ የወንጀል ፍርድ ቤት ይስ የጦር ወንጀሎችና በሰው ልጅ የፈጸመውን ወንጀል ተፈጽሟል ወይ የሚለውን እየመረመረ መሆኑን ተናግረዋል። ኤል ፋሻር የአርኤስኤፍ ቁልፍ ኢላማ ነበረ። በዳርፉር ግዛት በሱዳን ጦር የተያዘው ጠንካራው ቦታ ነበር። አርኤስኤፍ በ2023 መንግስት የተመሰረተው ጥምረት ከፈረሰበት ጊዜ ጀምሮ ከአገሪቱ ጦር ጋር አውዳሚ ጦርነት ጀምረዋል ባለፉት ሁለት ዓመታት ውስጥ ከመቶ 50 ሺህ በላይ ሰዎች በጦርነቱ እንደተገደሉ ይገመታል። ሁለቱ ወገኖች በጦርነቱ ወንጀሎች ይከሰሳሉ። ተመሳሳይ ክሶች ከኤልፋሻር ውድቀት በኋላ ተደግመዋል። ከተማዋን ለሁለት ዓመታት ያህል በከበባ ስር ከቆየ በኋላ ከነሐሴ ወር ጀምሮ አርኤስኤፍ ይዞታውን ለማጠናከር እና የቀረውን የሲቪል ህዝብ ለማገድ ተንቀሳቀሰ። የሳተላይት ምስሎች እንደሚያሳዩት ወታደሮች በኤልፋሻር ዙሪያ ግዙፍ የሆነ የአሸዋ መከላከያ መገንባት ጀምረዋል። የመግቢያ መንገዱን ዘግተው የእርዳታ ቁሳቁስ አግደዋል። በጥቅምት ወር መጀመሪያ ላይ ቀለበቱ ከተማ ሙሉ በሙሉ ከበባል። አንድ አጎራባች መንደር ጨምር ከበባውን አልተረፈችም። ውጥረቱ እየተባባሰ ሄዶ መስከረም 19 በአንድ መስጊድ ላይ አርኤስኤፍ ባደረገው ጥቃት 78 ሰዎች ተገደሉ። የተባበሩት መንግስታት፣ በበኩሉ በጥቅምት ወር በተፈናቃዮች ካምፕ ላይ በተደረገው የድሮና መድፍ ጥቃት 53 ተጨማሪ ሰዎች ተገድለዋል ሲል ገለጸ። ለቢቢሲ ቬሪፋይ የደረሰው ቪዲዮዎች አርኤስኤፍ የምግብና አስፈላጊ አቅርቦት እንዳይገቡ እገዳ ለመጣል እንደሞከረ ጠቁመዋል። በጥቅምት ወር ደግሞ እጆቹንና እግሮቹን በብረት ሰንሰለት ታስረው ከዛፍ ላይ ወደታች የተንጠለጠለ ሰው የሚያሳይ ቪዲዮ ወጣ። ግለሰቡ ወደ ከበበችው ከተማ አቃለ ማስገባት ሞክሯል ሲል ቪዲዮውን የሚቀርጸው ሰው ይከሰዋል። በፈጣሪ ስም ምንልሃለሁ አንተ ውሻ ለዚህ ስራ ዋጋ ተከፍላለ ሲለው እስረኛው ህይወቱን ለማትረፍ ለመነ። ይህ በእንዲህ እንዳለ የአርኤስኤፍ ወታደሮች ወደ ከተማዋ መግባት ሲጀምሩ ደግሞ በእግረኛ ጦር ግጭት ውስጥ ገብተዋል። ጥቅምት 26 አርኤስኤፍ የመጨረሻውና የከተማው ውስጥ ያለውን ዋና የጦር ሰፈር ተቆጣጠረ። የ66ኛው እግረኛ ክፍል ዋና መውጫ ነበረ። ወታደሮቹ ዋናውን የጦር ሰፈር ከተቆጣጠሩ በኋላ የጦር መሳሪያዎችን ይዘው እየሳቁ ሲጎበኙ ተቀርጸዋል። በተመሳሳይ ቀን የአርኤስኤፍ አዛዥ አብዱልራሂም ዳጋሎ የአርኤስኤፍ መሪ መሐመድ ሄምቲ ደጋሎ ወንድም የጦር ሰፈሩን ሲጎበኙ ታይተዋል። ከ2003-2005 በዳርፉር በመቶ ሺዎች የሚቆጠሩ ሰዎችን ከገደለው የጃን ጃዊድ ሚሊሻ የተወለደው አርኤፍ የሱዳን ውስጥ አረብ ባልሆኑ ቡድኖች ላይ ጭካን ይፈጽሟል ተብሎ ለረጅም ጊዜ ተከሷል። በበየነ መረብ የተገለቀቀ ቪዲዮ የቡድኑ ተዋጊዎች በኤልፋሽር በሲቪል ሕዝብ ላይ አመፅ ለማነሳሳት እንዳሰቡ ይጠቁማል። ቡድኑ ኤል ፋሽንን ከመቆጣጠሩ በፊት ለወራት ከከተማዋ ብዙም መረጃ ይወጣም ነበር። ከጦር መውጣት ከጥቂት ሰዓታት በኋላ አርኤስኤፍ የፈጸማቸውን ግፎች የሚያሳይ ቪዲዮ መውጣት ጀመረ። ቢቢሲ ቬሪፋይ ከተነተናቸው በጣም አስደንጋጭ ቪዲዮዎች አንዱ በከተማው መራባውያን ክፍል የሚገኝ የዩኒቨርሲቲ ህንፃ ላይ በደዘን የሚቆጠሩ አስከሬኖች ወለሉ ላይ ተበታትነው ያሳያል። ነጭ ስታይ የለበሱ አንድ አዛውንት በሬሳዎች መካከል ብቻቸውን ተቀምጠው ነበር። ጠመንጃ የታጠቀ ተዋጊ ወደሳቸው ሲቀርብ ደረጃውን ለመውረድ ሞከሩ። ታጣቂው መሳሪያውን አንስቶ ሰውየውን በአንድ ጥይት ተኩሶ ሲመታቸው ወደ ወለሉ ወደቁ። በድርጊቱ ያልተደናገጡት የቡድኑ አባላት ከአስከሬኖች ውስጥ የሌላ ሰው እግር ሲንቀሳቀስ ተመለከቱ። የሰው ለምን በህይወት ተገኘ? ሲል አንድ ታጣቂ ጮኸ፣ ገደሉት። በዩል ኤስ የምርመራ ላቦራቶሪ በታተመው ሪፖርት መሰረት ጥቅምት 26 የተነሱት የሳተላይት ምስሎች እንደሚያሳዩት ከሆነም በኤልፋሻር ኤሲ ጎዳናዎች ላይ ግድያዎች መፈጸማቸውን የሚያረጋግጡ ይመስላሉ። ተንታኞቹ በምስሎች ውስጥ የሚታዩ ትልልቅ ክምችቶች አጉልተው አሳይተዋል። እነዚህ ከአዋቂ የሰው አካል መጠን ጋር የሚጣጣሙና በቀደሙት ምስሎች ላይ የማይገኙ ናቸው ብለዋል። በተጨማሪም ሪፖርቱ በሰው ደም ምክንያት የተከሰቱ ምልክቶች ሊሆኑ እንደሚችሉ የሚገልጹትም ቀለም መቀየር ጠቁሟል። ለቢቢሲ የተናገሩት የአንድ የአይን ምስክር ብዙ ዘመዶቻችን በአንድ ቦታ ተሰብስበው ሁሉም እንደተገደሉ መመልከታቸውን ተናግረዋል። ሌላ ምስክር ደግሞ አርኤስኤፍ የአንዲትን ግለሰብ ሁሉንም ንብረቶቿ ከወሰደ በኋላ ስትገደል ማየቱን አስታውሷል። ዋናው የአርኤስኤፍ ኃይል ኤልፋሻር ሲውር ሌላ ታጣቂዎችን ቡድን በከተማዋ ዳርቻ ላይ ቆይቶ በርካታ ያልታጠቁ ምርኮኞችን በጭካኔ ገድለዋል። አብዛኛው ይህ ጥቃት የተፈጸመው ከኤልፋሻር ስምንት ኪሎ ሜትር ርቀት ላይ በሚገኝ ቦታ ነው። የተረጋገጡ ቪዲዮዎች እንዳሳዩት ከዚህ በደርዘን የሚቆጠሩ የሲቪል ልብስ የለበሱ አስከሬኖች ታይተዋል። አንዳንዶቹ ሴቶች ይመስላሉ። ሌሎቹ ቪዲዮዎች ደግሞ መኪናን ጨምሮ በበርካታ ንብረቶች በእሳት ተቃጥሎ መበታተናቸውን ያሳያሉ። በቪዲዮው ላይ በተሽከርካሪዎች መካከል የተበተኑ አስክሬኖች ይታያሉ። የጥቃቱ ቁርፍ ሰው ቀደም ሲል ለቢቢሲ ቨሪፋይ የተለየውና በበየነ መርቢ ስሙ አቡ ሉሉ የሚባለው የአርኤስኤፍ አዛዥ ነው። በሁለት ቪዲዮዎች ላይ ያልታጠቁ ምርኮኞች ሲገደል ይታያል። አንድ የአይን ምስክር ለቢቢሲ እንደተናገረው ልጆችን ጨምሮ በርካታ ንጹሐን ሰዎች እንዲገደሉ ለወታደሮች ትዕዛዝ ሰጥተዋል። በአንድ ቪዲዮ ላይ አቡ ሉሉ የተጎዳ ሰው ለመግደል ሲዘጋጅ አንድ የአርኤስኤፍ ወታደር ጣልቃ ለመግባት ሲሞክር ይታያል። እስረኛው አውቃሃለሁ። ከጥቂት ቀናት በፊት ደውዬልሃለሁ ሲል ይማጸናል። አቡ ሉሉ የሰውየውን ልመና ወደ ጎን በማለት በፍጹም ምህረት አላደርግም፣ ስራችን መግደል ብቻ ነው ይላል። ከዚያ ጠመንጃውን በዘፈቀደ ካነሳ በኋላ በተደጋጋሚ ተኩሶ ያልታጠቀውን ሰው መተው ሌላ ቪዲዮ ሌላ ላይ ደግሞ ዘጠኝ ያልታጠቁ መልከኞች ሲገደል ያሳያል። ከቀናት በኋላ የመጣው ቪዲዮ አስከሬኖች በወደቁበት ቦታ እንደተተዉ ያሳያል። በግድያ ውስጥ ከተሳተፉት መካከል ብዙዎቹ የአርኤስኤፍ ልብሶችን ለብሰዋል። የዘር ማጥፋት ተፈጽሟ በሚል ደስታቸውን ሲገልጹ የሚታዩ ታጣቂዎች እንዲሁ የአርኤስ መለያ ልብሶችን ለብሰዋል። ከጭፍጨፈው በኋላ የአርኤስኤፍ መሪ ጄኔራል መሐመድ ሐምድ አዳጋሎ ወታደሮቻቸው ጥሰቶችን እንደፈጸሙ አምነው ክስተቶቹ እንደሚመረመሩ ተናግረዋል። አንድ ከፍተኛ የተባበሩት መንግስታት ባለስልጣን ባለፈው ሳምንት አርኤስኤፍ አንዳንድ ተጠርጣሪዎችን እንደያዘ ማሳወቁን ተናግረዋል። ቢቢሲ ቬሪፋይ ግድያውን በተመለከተ ዘገባ ካወጣ በኋላ ከታሰሩት መካከል አቡ ሉሉ ይገኝበታል። በአርኤስኤፍ ይፋዊ የቴሌግራም ገጽ ላይ በኤልፋሻር ዳርቻ ላይ ወደሚገኝ እስር ቤት መወሰዱ ይታያል። የዩኤል ተንታኝ አርኤስኤፍ የጅምላ ጭፍጨፋ ጥሰቶች መረጃ እያጠና ነው ሲል ከሰዋል። ህዳር አራት የወጣ አንድ ሪፖርት እንዳመለከተው የሳተላይት ምስሎቹ ከኤርስ አፍ ዞታ በስተሰሜን በሚገኝ ቦታና በኤል ፋሽር በሚገኘው የህፃናት ሆስፒታል አቅራቢያ መቃብሮች እንደነበሩ ለይተዋል። ቢቢሲ በሪፋይ ጥቅምት 30 በሆስፒታሉ ግቢ ውስጥ የሚታዩ ነጭ ዕቃዎች ከ1.6 ሜትር እስከ 2 ሜትር ርዝመት እንዳላቸው ለመለካት ችሏል። ይህ ከአዋቂ ሰው ቁመት ጋር የሚስተካከል ሲሆን፣ በሱዳን ውስጥ በተለምዶ ከሚታወቀው የቀብር ስነ ስርዓት ጋር የሚመሳሰል ነው። ይህ በእንዲህ እንዳለ የአርኤስኤፍ እና ተያያዥ ቡድኖች የማህበራዊ ሚዲያ ትኩረቱን ለመቀየር እየሞከሩ ነው። ተዋጊዎቹ ለሲቪሎቹ እርዳታ ሲሰጡ የሚያሳዩ ቪዲዮዎች በአንዳንድ ተጠቃሚዎች ተጋርተዋል። የታጣቂዎቹ የሚዲያ ቢሮ ደግሞ የጦር ሰራዊቱ የጦር ምርኮኞች ሰብአዊ አያያዝን የሚያሳዩ በርካታ ቪዲዮዎች ይናጋርተዋል። አርኤስኤፍ የተለያዩ የማህበራዊ ሚዲያ ዘመቻዎች ቢጀምርም በኤል ፋሸር የፈጸሙት ጥቃት አለም አቀፍ ቁጣ ቀስቅሷል ቢቢሲ በሪፋይ በጉዳዩ ላይ አስተያየት እንዲሰጥ ለአርኤስኤፍ ጥሪ ቢያቀርብም ምላሽ አላገኙም። አድማጮቻችን፣ ዘገባዎቹ የቢቢሲ ናቸው። ቻናላችን ላይክ፣ ሸር እያደረጋችሁ ለሌሎች እንዲደርስ ስለምታደርጉ እናመሰግናለን።